ሰላም የዩቲብ ተከታታያችን፣ ዛሬ እንደተለመደ እናንተን የህልም ፍቺ ይላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንደዚህ ከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ የደወሉን ምልክቷንም መጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል አለኝ፣ ቤተሰብ ያልናችሁ ቤተሰብ ሆኑ። ቪዲዮቹ ነው የሚዋቸው ፍቺ ብቻ ስትፈልጉ ድሪም ኢንተርፕቴሽን የሚል እዚሁ ኮሚቲ ላይ ሼር አድርጌዋለሁኝ እሱስ በመግባብ ማግኘት ትችላላችሁ ያው ሶስት ቪዲዮ አይታችሁ ደግሞ ካልተፈታ ማለት ነው ምናልባት ያው ሶስት ቪዲዮ ውስጥ ይኖራል ብዬ ነው የማስበው ካልተፈታ ግን አልተፈታም ካላችሁ ስር ህልሙን ማስቀምጣችሁ እንዳደረሱ ጫን ብላችሁ ኮፒ ፔስት ማድረግ ነው ወደዚህ መጨረሻ የሚለቀው ቪዲዮ ላይ ማለት ነው ቪዲዮ ሲረዝም በማፍጠኛ እዩ ያው ድግግሞች፣ እንዳይፈጠር ሶስት ቪዲዮ ካያችሁ በኋላ ደግማችሁ ላኩልኝ። ወደ እናንተ ህልም ፍቺ ወስዳችኋለሁኝ። መቅዲ፣ ሰላም ውዴ። እኔ በህልሜ ከእህቴ ጋር እና ከእናቴ ከልጇ ጋር ነበርኩኝ። ልጇን አቅፋ እቀፊ ብላ ሰጠችኝ። ትንሽ ልጅ ነው። ከዛም እኔም ህፃኑን ተቀብያት አቀፍኩኝ። ከዛም የሆነ ቦታ የሄደ ቦታ ላይ የሆነ ካፌ ነገር ነው። እህቴ ህፃን ይዘሽ ጠብቂን ብላኝ ትንሽ የወርቅ ኳስ ይዛ ወደ ካፌው ገባች። እኔ እና እናፍችልኝ ውዴ፣ ቅርታ በዛውብሽ። ችግር የለም እሺ። ልጅ መንፈስ ቅዱስ ሲሳይን ስለሆነ የሚያመላክተው በጣም ቆንጆ ነው። ወርቅም ማየት ልጅን ነው የሚያመላክተው፣ ቆንጆ ነው። መቅዴ፣ ኮፒ ማድረግ አልቻልኩ። የመጀመሪያ ህልሜን አልፈታሽ አልፈታሽልኝም አራተኛ ቪዲዮ ላይ ጫን ስታደረግ ኮፒ የሚል አልመጣለሽ። እሺ፣ ያው ካገኘኋት ፈታዋለሁ። አራተኛ። እመቤት ሰላም መቅዴ። ብዙ ጊዜ በተደጋጋሚ ድንገት ኢትዮጵያ ገብቼ ምንም የለኝም ለምን መጣሁኝ ብዬ አስባለሁ። የጀመርኩት ስለጨረስኩ መጣው ለምን መጣ እላለውኝ አንዴ ብቻ አይደለም። እሺ ይሄውልሽ፣ አብዝቶ ከመጨነቅ አብዝቶ ከመጨነቅ እንደዚህ አይነት ህልም ይታያል። የሆነ ስጋት እንዳለሽ በጣም ስጋት እንዳለብሽ ያው፣ እዚህ ለመምጣት ገና ይቀረኛል። የሆነ የሚያስጨንቅሽ ነገር፣ ጭንቀት፣ ስጋት ሲኖር ነው እንደዚህ አይነት ህልም የሚታየው። ጸሎት አድርጊ፣ ያንን ፍቅርተ ሰላም፣ እንግዲህ በህልሜና የቅርብ ጓደኛ መንገድ ላይ ባዶ እግራችንን አንድ ላይ እየሄድን ነበር። ከዛ መሀል ላይ ዶክተር አብይ አህመድ እጅግን ይዞ ከእሷ ይለየኝ ልትሄድ ተያት ብሎ እሷም ጥላኝ ትሄዳለች። ከዛ የሆነ ቤት ውስጥ ጫማ ሰጧት ብሎ ሲሊፐሪ ያሰጠኛል። ምን ይሆን? በተመሳሳይ ወንድሜ እኔና እሱ መኪና ውስጥ ሰው እየነዳ እየሄድኩኝ ከዛ አውደን ብዬ ወርደን እኔ ቀጥ ያለ አስፋልት ላይ ሞተር እየነዳው በደንብ ወንድሜም ከኋላ ተቀምጦ አይፍችልሽ መንገድ መሄድ የህይወት ጉዞን ያመላክታል ግን ባዶ እግር መሄድ ግን በህይወቱ ወጣ ወረድ መድከምን የትዳር በስራ አጦትን ስለሆነ ባዶ እግር መሆን የሚያመላክተው መጸለይ ያስፈልጋል። ግን ከዛ በኋላ ግን ከጓደኛሽን አይነት ጥሎ ዶክተር አብይ አህመድ ነው ያልሺው። ያው ታዋቂ ሰውን ወይም ባለስልጣንን ማየት በህይወትሽ መጪ አስደሳሽ ነገር፣ ጥሩ ነገር ከፍታ እንዳለ የሚያመላክትሽ ነው። በጣም ጥሩ ነው። ከዛ ሲሊፐር ጫማ ሲሰጥሽ ነው ያየሹ። ነፃነትን ነው የሚያመላክትሽ እና ቆንጆ ነው። ሌላኛው ደግሞ እንደዛው በተመሳሳይ ወንድሜ እናሱ መኪና ውስጥ ሰው እየነዳው እየሄድን ሰው እየነዳ ነው አይደለ? ስለዚህ ያን ሰው ብታውቂ ጥሩ ነው። ያው መኪና ህይወትን ከመምራት ጋር የተያዘ ነገር ስለሆነ ማለት ነው። ግን ሰው የማናውቀው ሰው እየነዳ ከሆነ ህይወታችን ያው ራሳችን መምራት አለመቻልን፣ ስለዚህ በሰዎች መመራትን ስለሆነ ትንሽ ጥሩ አይደለም። ያው መጸለይ ነው መስፈልግ። ግን በመሀል ላይ ወረዳችሁ ራስሽ ሞተር እየነዳሽ ነው ያየሹ በጣም ቆንጆ ነው። ህይወትሽ ባላንስ አድርገሽ መምራት ትን ነው የሚያመላክትሽ። ቆንጆ ነው፣ ጸሎት አድርጊ። ያው መጪ ጥሩ ነገር እንዳለ ትንሽ ውጣውረድ ቢኖርም ግን ደግሞ መጪ ጥሩ ነገር በህይወትሽ እንዳለ የሚያመላክትሽ ነው። ቆንጆ ነው፣ ጸሎት አድርጊ። ሳምራዊት፣ ሰላም እንዴት ነሽ? በዛ ቪዲዮ ላይ ህልም ልኬልሽ ነበረ፣ እስኪ ፍችልኝ። በእናትሽ አመሰግናለሁ። እርጉዝ ሴት ቤትሽ ውስጥ ማግኘት ትርጉሙ ምንድን ነው? ካየሽው እዛ ላይ ሙሉን ጽፌዋለሁ። እርግጥ እሺ ያኛው ላይ አላየሁትም። እሺ የዛኛው ላይ ካየኝ መልስ ልቻለሁ ካገኘት ያው እርጉዝ ሰው ማየት ሀሳብ ጭንቀትን ነው ሀሳብን ነው የሚያመላክተው እና የሆነ የሚያስጨንቅ ነገር ሀሳብ የገባሽ ነገር እንዳለ የሚያመላክትሽ ነው። ያው ጸሎት ማድረግ ነው። ቢዩቲ ሀይ መቅዴ፣ ሰላም የሳሎን በር መዝጋት በደንብ አይገጥምም ያለው ብሎ የመኝታ ቤት በር ወደ ሳሎን በር መዝጊያ የሳሎን በር መዝጊያው ደግሞ ወደ ሳሎን በር ይገጥመዋል። ይሆን ሰውዬ ምንድን ነው ይገጥመዋል። የሆነ ሰውዬ ነው። ሌላ ደግሞ በልደቴታ። ቀን የሽንት ቤት ዳር ላይ ሰገራ ስታሳድ ስትጸዳዳ የሆነች ሴት አይታኝ ስትጸዳዳ የሆነች ሴት አይታኝ። በስ በስፊት ከፋችኝ እዝጋል ነበባለኝ ወደ ሽንት ቤት አስገባሁት። ምን ይሆመድ? እሺ አይነ ምድር ማየትን ብር ማግኘትን፣ ሲሳይ ማግኘትን ነው የሚያመላክቶች። በጣም ጥሩ ነው። በር ደግሞ አለመዘጋት፣ አለመገጠም ትንሽ እንትን ነው ጥንካሬን፣ ትንሽ ማጣት ጥንካሬን እንደዛ ስለሆነ ያው መጸለይ ነው የሚያስፈልገው። ሌላኛው አይነ ምድር ብር ማግኘትን፣ ሲሳይ ማግኘትን ያመላክቶች። ቆንጆ ነው። ደምጣቸው ሰላም አይዴ ይህንን ምትፈችልኛለች ብዬ ጻፍኩኝ። አንዲት በሩቅ እማውቃለች በእርሷ ልክ ጥቁር ቀሚስ አሰፍታ ሳትለብሰው አዲስ ጥቁር ቀሚስ ሰጠችኝ። እኔም ተቀበልኳት። ምንድን ነው? ስለምትፈችልኝ አመሰግናለች። ልብስ ጸጋ ነው። ቆንጆ ነው። ጸጋ ነው። ያው ረጅም ነው፣ ቀሚሱ ረጅም ከሆነ በጣም ቆንጆ ነው። ኪዳን አመሰግናል። እሺ መሰረት፣ በእናትሽ መግደዬ ይችን ህልም ፍችልኝ። በህልሜ ቁጥራችሁ ጻፉ ተብለን እኔ አስራ ዘጠኝ የጸፋለሁኝ፣ ግን በደንብ አልጸፋውም። እናም በተደጋጋሚ እየጻፍኩኝ ሞክርና ሰዓት አልቋል ሲባል እንደመጣልኝ ጽፌ የምርጫ ሳጥን የሚመስል ውስጥ ጨመርኩ። እሺ ቁጥር እድልን የእድል አስራዘጠኝ የእድል ቁጥሮች ናቸው። ኖ ላዊ ሰላም ለሁላችሁ። ምድ ሻ ሰላም አለም አለም ሰላም ይብሻ መቅደዬ በህል ቡት ሸራ ጫማ ሸራው ጥቁር ነው። ሶሉ ግን ትልቅ ሆኖ በጣም ነጭ ነው። ለጓደኛ ገዝቼ እቅፍ አርጌ ደስ ብሎ ልሰጣስል አየሁኝ። እሺ ቆንጆ ነው። ጫማ አንደኛ ስራን ባልን ያመላክታል። ጥቁር ጫማ ደግሞ ልፋት ያለው ጥሩ ገቢ የሚያስገኝ ስራን ያመላክታል። ጠርዙ ደግሞ ነጭ ሆኖ ያየሽው፣ ስለዚህ ሁለቱም ያው ነጭ ደግሞ ልፋት የሌለው ጥሩ ገቢ የሚያስገኝ ስራን፣ ስለዚህ ባላንስ ያረገ የሆነ ስራን እንደምታገኝ ጓደኛሽ የሚያመላክት ነው። በተጨማሪ ደግሞ የፍቅር ጓደኛ ነው ጫማ የሚያመላክተው። ፍቃደ እንደት ነሽ ውዴ? እግዚአብሔር ይመስገን። በህልም ስልክ እያወራሁ ደም ያስታወከኛል እና ደግሞ እንደ ጉበት መስሎ ነበር የሚታየኝ። እባክሽ ፍችልኝ። ደም ማስታወቅ ብር ማግኘትን፣ ሲሳይ ማግኘትን ነው የሚያመላክተው። ጋ ሰላም እህቴ፣ በህልም ትንሽ ቤት ተከራይቼ ሄጄ ይመስለኛል። አከራይዋ ቁልፍ ሰጣኝ። ከዛ የሆነ ቦታ ሄጄ ስመለስ የእጅ ቦርሳዬ ረስቼው ተመለስኩኝ። ከዛ ቁልፉ ብር ነበረው። ከዛ አከራዋ ድጋሚ ቁልፍ ሰጠችኝ። እየሄድኩ ባህር ላይ ቁልፉ ባህሩ ላይ ገባብኝ። ምን ይሆን? በጣም ጥንቃቄ ማድረግ የሚኖርብሽ ነገር አለ። ቦርሳ ሲጠፋ ማለት ሚስጥር የሆነ የሚባከ ሚስጥር እንዳለ የሚያመላክትሽ ነው። ቁልፍ ደግሞ ለሁሉም ነገር መፍትሄው እድሽ ላይ እንዳለ የሚያመላክትሽ ነበር ግን ያንንም ስታጩ መያየሹ ስለዚህ መጸላይ መጠንቀቅ ይኖርብሻል ማለት ነው። ያንን ነው የሚያስጠነቀቀሽ። ጸሎት አድርጊ። ያው ቁልፍ ጥሩ ነበረ። ያው የሆነ ባህር ሰፊ ከተማ ነው የሚያመላክተው። ድንገት እዛ መሀል ላይ የምታጫቸው ነገሮች እንዳይኖሩ መጠንቀቅ፣ መጸለይ ይኖርብሻል ማለት ነው። ታደለች፣ ሰላም መቅዲ። በህልሜ እኔ እና ወንድሜ ተኝተን፣ ቀጫጭን ረጅም በጣም ብዙ ትሎች በአልጋ ጫፍ እና ጫፍ ይርመሰመሳሉ፣ ብዙ በረሮቹም አሉ። ይሄ አልጋ ተፈቶ መጸዳት አለበት እላለሁኝ። ወንድሜ መጥረጊያው ይጠርጋቸዋል እኔም በእግሬ ረግጣቸዋለሁ። እንደኛው በረሮ ትልቅ ሆኖ ይታያኛል። ድንጋይ ወረወርኩበት፣ ሮጦ ቤት ገባ። እሺ፣ ምቀኛ በዙሪያች ምቀኛ እንዳለ፣ አልጋ ጸጋ ነው ትዳርን ስለሆነ የሚያመላክተው በዙሪያችሁ ምቀኞች እንዳሉ የሚያመላክት ነው። እንኳን የምገደላቸኋቸው ወንድምሽን ማጥራቱ ጥሩ ነው። ራሱ ላይ ትኩረት እንክብካቤ፣ ትኩረት ማድረግ እንደሚኖርበት፣ ዙሪያችሁን በደንብ በትኩረት ማየት እንደሚኖርባችሁ የሚያስጠነቅቃችሁ። የምለው ያው እንዲህ ነፍሳትን ምናምን ማየት ያው ጥሩ አይደለም። ያው ምቀኛን ጠላትን ስለሆነ የሚያመላክ ማለት ነው። ሳምራዊት ብርሃኑ መቅዲስ ሰላም። ህልሜን ስለምትፈችልኝ አመሰግናለሁ። በልሜ ልደታ ቤተክርስቲያን ግቢ ውስጥ እናቴ፣ አክስቴ ሆነን የሬሳ ሳጥን ወንድሜና የማላውቃቸው ሰው ተሸክመው አየሁን። ከዛ እኔም ተሸክሜ ሳጥኑ የሆነ ጠረጴዛ ላይ አስቀምጠ ነው። እናቴና አክስቴ ተያይዘን እየሮጥን ሄደን ከሰው መሐል ምንድን መቅዴ፣ ፍችልኝ እህቴ። አመሰግናለች። ችግር የለው ሬሳ ማየት ትንሽ እንትን አይደለም። ድግምት መተትን ስለሆነ የሚያመላክተው ግን፣ ልደታ ለማርያም ቤተክርስቲያን ብትሄዱ መልካም ነው። ታቦቱ ጠርቷቸዋል። እዛ ከዛ ነገር እንደምትገላገሉ ሰው ያደረጉት መተት ወይ ድግምት ሊኖር ስለሚችል ከዛ ነገር የምትገላገሉ ፣ ሩጫው እድሜ ነው። ቆንጆ ነው። ማምለጥ ከሆነ ነገር እንትን ማድረግ ነው። ስለዚህ በጣም ቆንጆ ነው። ጸሎት አድርጉ፣ ብትሄዱ መልካም ነው። ታቦቱ ጠርቷቸዋል። ማር ሰላም በህልም ሰይጣን አማኞች ይመስለኛል። እግሬን ከተረከዜ ከፍ ብሎ በቢለዋ ቁረጡኝ እግሬ በጣም ደም እየፈሰሰው ለሞት ጫፍ ደርሻለው እና ከተረፍኩኝ ብዬ ወደ ሐኪም ቤት ይሄ ስሄድኩኝ ስልኬን አውጥቼ ለእናቴ ልሰናበታት ልደውል ብሬ እምቢ ይለኛል እኔ ቻው ልበላት እያልኩኝ ማርያምን እየለመንኩኝ ነቃው። እሺ፣ በቢላ መወጋት ትንሽ በጨለማ አሰራር የሚሆን ነገር የሚያመላክትሽ እና መጸለይ ይኖርብሻል። ስልክ አልሰራ ሲል ደግሞ ስልክ አንደኛ ጸሎትን ነው ሁለተኛ ደግሞ አልሰራ ሲል ቂም ያሽው በሰው ካለ ያንን ይቅር ማለት ያስፈልጋል። ያንን ነው በደንብ መጸለይ ያስፈልጋል። ያው ጸሎት አድርጌ በቢ ለመወጋት ትንሽ ጥሩ ስላልሆነ ክፉንልም ደጉልምልም ብላይ ጸሎት አድርጌ ሊያ። በህልም ወንድሜ ገደል አጠገብ ያለ ግርግዳ ላይ በመንሰላል ወጥቶ ግርግዳው ላይ ገመድ ሲያሰረ እና እሱ ከሆዱ ደ በኋላ ከሌላ ወንድሜ ጋር ለመፍታት ፈልገን መውጫ መንሰላል አጣን። ምንድን ነው ሁለተኛ ደግሞ የእጅ ጣቴ አዲስ ጣት በቅሎብኝ፣ አንዴት ትፍጣት አበቀልኩ ብዬ ደግሞ ጥፍርም አለው ብዬ ጫን ስለው ስብርብር አለ አዲሱ ጣቴ። ይቅርታ ስላበዛ ችግር የለው እሺ አንደኛ መንሰላል ማጣት ያው መንሰላል ንግድ ምናምን በሞክሮ ውጤታማ ነበር የምትሆኑት። ግን ያው ይሄ ሙከራችሁ ያው ብዙ እንደዚህ አይነት ሀሳብ ካላችሁ ንግድ ምናምን ለመጀመር ትንሽ እንትን ማድረግ ያስፈልጋል። ጊዜ ሰታችሁ በደንብ ማጥናት ያስፈልጋል። ያንን ነው የሚያመላክትሽ። ሁለተኛው ደግሞ የእጅ እጣት ጣት

ማህሌት ሰላም፣ መግዲ አትለፊኝ። የቤት የነበረ ብረት ድስት ነው። ውስጡ ቅማል የሚመስሉ ነገሮች ውስጡ ብዙ አሉ። የተቀቀለ ባቄላም አለው ትንሽ ላይ ይቺ አስቼ በላ ቅማል የሚመስለው ነገር ቆሻሻ ጉድጓድ ውስጥ እስከ ታቸዋለው አውጥቼ፣ ከዛ ብረት ድስቱ አጥቤ ንጹ ይሆናል። እሽ ቅማል ምናምን ጥሩ አይደለም። ያመቀኛ ምናምን ስለሆነ የሚያመላክተው ቆሻሻም ቁሻሻ ጉድጓድ ውስጥ መጨመርሽ ጥሩ ነው። ያው እንደዛ ቆሻሻ ሀጢያትም አብሰት ጭንቀትም ስለሆነ ከዛ አውጥተሽ መጣች ጥሩ ነው። ባቂላ በረከት ነው። እንኳን ከዛ ላይ እየተሻ ወጣሽ በጣም ቆንጆ ነው። ብረድስቱ ማጠብሽ ትልቅ ሰው ነው። ብረድስት እቃ ሰው ስለሆነ የሚያመላክትሽ ከዛም ታስተካኪያቸው ነገሮች እንዳሉ የሚያመላክትሽ ነው። ቆንጆ ነው። ድንቅነሽ ሰላም፣ ማር ስበላ አይቻለው። ምንድነው? መቅደ በረከት ነው። በጣም ቆንጆ ነው። ምግብ በረከትን ነው የሚያመላክትሽ። እንጀራ ስራ ነው። እንጀራ ከሆነ ገኒ። ሰላም፣ መቅደ በህልም ጫማ ጠፍቶብኝ ስፈልግ ይመስለኛል፣ እና እዚህ እኮ ነበረ እያልኩኝ ስፈልግ። እሺ፣ ጫማ ጫማ፣ ያው ትዳርን ባልን ስለሆነ የሚያመላክተው መጥፋት፣ የትዳር መዘግየትን ካላገባሽ፣ ካገባሽ ደግሞ ስራ የስራ አጦትን በስራ ማጣት ትንሽ እንትን መፈተን ስለሆነ ጸሎት አድርግ፣ ያንን ነው የሚያመላክትሽ። እና መቅዲ እንዴት ነሽ? ለቤተሻ አዲስ ነኝ ዌልካም ብያለሁ። በህልም ቤት ሆኝ ይመስለኛል። ከዛ አብሮ አደጌ አብሮኝ ነበረ። ከቤት ሰው ይወጣና የውጭ በር ልሰቃስል እንቢ ይለኛል። እየሮጥኩኝ የሆነ ግቢ ውስጥ ይገባል። ምን ሆን ነው እያልኩኝ ፊቱን ጥቁር ይሆናል። አምጪ እንጀራ እያለ ቢለዋ ያወጣል። ከዛ እሺ እያልኩኝ እታልለዋለው እጁን ይተዋለሁ። ከዛ የሆነ ቦታ በጣም ብዙ ሰው ያለበት ቦታ እሆንና እጄን ይዞ ወደ ገደል ሊጥለኝ ይስበኛል፣ ግን ያሟልጨውና ወደ ገደል ይገባል። እግዚአብሔር በጣም እያመሰገንኩ፣ ከዛ ስዕል አድኖ ጋር ነው ስዕል አድኖ የመቤቴ ነው። ሌላ ነጭ ነገር ተሰቅሎበታል። ይሄ አይደለም እያልኩኝ አስለቅቀዋለው። ከዛ በመሀል የሆነች ሴት ቡና እያፈላች ታሽሟጥጣለች። ላመሰግንበት። ጥላት አለው። ከዛ ፊኝ ውስጥ ክፍት ሳረገው አሻንጉሊት አገኝና ምነው ክፉክ አለው። በጣም ይቅርታ መዲያ ላብሰው። እሺ፣ ችግር የለውም። አንደኛው በር አለዘጋ ሲል ጥሩ አይደለም። ይሁን ጥንካሬ ማጣትን መጠንቀቅ ያስፈልጋል። በር አለዘጋ ሲል ማንም እንደ ልቡ ገብቶ ሕይወትሽ ውስጥ እንትን ሊያረግ ስለሚችል መጠንቀቅ፣ መጸለይ ያስፈልጋል። ጥቁር የሆነ ሰው ነው ያልሹ። ጥቁር ሰው ሴጣን ነው በህልም የሚያመላክተው ቢላዋ ማውጣቱም ትንሽ ጥሩ አይደለም። በጨለማ አሰራር የሚላክ ነገር ነው የሚያመላክትሽ። በደንብ ጸሎት አድርጊ። ወደ ገደል ሊጥልሽ ስል አንቺ ራሷ አሟጮት ገባደል። ስለዚህ ገደል አበሳ፣ ጭንቀት ነው። ወደዛ ነገር ሊያስገባሽ የሚል ነገር ሊመጣ እንደሆነ ብዮትሽ ግን ያንን ነገር ያው በእግዚአብሔር ኃይል እንደምታልፊ ነው የሚያመላክትሽ። ራሱ ገባበት ወደ ጉድጓዱ። ጸሎት አድርጊ በደንብ። ሌላኛው ቡና እያፈላሽ ቡና ማፍላ ነገርን ነው የሚያመላክተው

እህቴ የባክሽ ፍችልኝ። ህልሙን ደጋግሜ አየዋለሁ። በቤተ ክርስቲያን አጥር ውስጥ እየሄድኩኝ ሁለት አባቶች እያዘሙ መስቀል ለመሳለም ወደ እነሱ እየተጓዝኩ ወደ ምድር እንድሳለ አመለከቱኝ። እኔም ተሳልሜ ይፍቱኝ ስላቸው እግዚአብሔር ይፍታህ አሉኝ። ከግቢ ወጥቼ ታክሲ ስጠብቅ ሳላገኝ ነቃው። ምንድን ነው ህልሙ? ደጋግሜ አየዋለሁ። ባክሽ ፍችልኝ። እሺ፣ አንደኛ ቤተክርስቲያኑ ካስታወስቆ ብትሄድ መልካም ነው። አጥር ጸጋ ነው በቤተክርስቲያን ዙሪያ ውስጥ ነው ስትሄድ ያየኸው። መስቀል መሳለም፣ አባቶች ማየት በእለቱ የዋሉ ቅዱሳን ያመላክታሉ። መስቀል መሳለም በእለቱ የዋሉ ቅዱሳን እንደባረኩ የሚያመላክት ነው። በጣም ቆንጆ ነው። ያንን ነው የሚያመላክት። ታክሲ ውስጥ እንኳን አልገባ አሉ ባልታን ነበር የሚያመላክተው ያ ታክሲ አላገኘም አልገባህም። ቆንጆ ነው። ጸሎት አድርግ ከቻልክ ብትሄድ መልካም ነው። ታቦቱ ጠርተዋል። ያንን ነው የሚያመላክተው። እንደ ተመቻችሁ ተስፋ አደርጋለሁ። ይሄን ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ሰሙ ላይክ ሼር ማድረግ እንዳደረሱ የደውል ምልክቷን መጫን እንዳደረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ፍቺ ብቻ የምፈልጉ መጀመሪያና መሀል ማሊያ አካባቢ ማግኘት ትችላላችሁ። ቪዲዮቹ ሲረዝምባችሁ በማፍጠኛቸው። ለዛሬ ይህን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። መልካም ጊዜ